ፀሐይ በቡርኪና ፋሶ ምድር ላይ በቀስታ እየወጣች ነበር። በጣም ቆንጆ ጠዋት ነበር። አየሩ ቀዝቃዛ፣ ወፎች ደግሞ በዛፎች ውስጥ ጣፋጭ መዝሙሮችን ይዘምሩ ነበር። ለት ባለ አስፋልት መንገድ ላይ በረድፍ የተሰለፉ ጥቋቁር ኮንቮይ አጃቢ መኪናዎች በረጅሙ አውራ ጎዳናውን ወረቡታል። ከኮንቮዮቹ መሃል የፕሬዚዳንቱ መኪና ይታያል፤ ጠንካራ አንጸባራቂና በደንብ የተጠበቀ ነው። ከውስጥ ፕሬዚዳንት ኢብራሂም ትራውሪ ተቀምጠዋል ወታደራዊ ዩኒፎርም ለብሶ አንዳንድ ጠቃሚ ፋይሎችን እያነበበ ነበር። ቀና ብሎ አየና ረዳቱን፣ በሁለት ሰዓት ውስጥ ወደ ዋና ከተማው መድረስ አለብን። ይህ ስብሰባ ለወደፊት ጠቃሚ የሀገራችን ጉዳይ ነው፣ መዘግየት የለብኝም አለው። አዎ ክቡርነትዎ፣ ረዳቱ መለሰ። ሹፌሩ ፔዳሉን የበለጠ ተጫነው። ሁሉም ነገር በጥሩ ሁኔታ እየሄደ ነበር። መንገዱ ነፃ፣ ጉዞ ለስላሳ ነበር። ጠባቂዎቹ ቀጥ ብለው ተቀምጠዋል፣ ዓይኖቻቸው ከፊት ያለውን መንገድ እየቃኙ፣ ንቁና ዝግጁ ነበሩ። ከዚያም በድንገት አንድ ትንሽ ሰው ከቁጥቋጦ ውስጥ ወጥቶ በድፍረት በመንገዱ መካከል ቆመ። ሄ ያ ምንድን ነው? ከጠባቂዎቹ አንዱ ጮኸ። ሹፌሩ ፍሬኑን ጠንክሮ መታው። ጎማዎቹ ጮኹ። መኪናው ከልጁ ጥቂት ሜትሮች ርቀት ላይ ቆመ። አቧራዋ ወደ አየር ተበተነ። ሁሉም ሰው ዘሎ ወጣ። ጠባቂዎቹ ግራ በመጋባት ወደ ፊት ሮጡ። ሴት ልጅ ነች፣ አለ አንዱ ደንግጦ። ልጅቷ አምስት ዓመት የሞላት ትመስላለች። ቀሚሷ የተቀደደ፣ እግሮቿ የተራቆቱ፣ ጸጉሯ አቧሯማ፣ ግን አይኖቿ የተሳሉ ዓላማ ያላቸው ናቸው። ሹፌሩ ከመንገድ ውጣ፣ ይህ የፕሬዚዳንቱ ኮንቮይ ነው፣ ራስን ማኖር አትፈልግም? ብሎ ጮኸ። ትንሿ ልጅ ግን ቀጥ ብላ ቆማ፣ በተረጋጋ ነገር ግን ጠንከር ባለ ድምፅ ፕሬዚዳንቱን ማየት አለብኝ፣ አስቸኳይ ነው አለችው። ጠባቂዎቹ ግራ በመጋባት እርስ በርሳቸው ተያዩ። ከመካከላቸው አንዱ በቁቷ፣ ትንሿ ተንቀሳቀሺ፣ ጊዜ የለንም፣ በሁለት ሰዓት ውስጥ መድረስ አለብን ብሎ መለሰ። እራሷን ነቀነቀች እና በዚህ አታልፍም፣ እባክህን አለች። ፕሬዚዳንቱ የማወቅ ጉጉት አደረበትና ተናዶ ከመኪናው ወጣ። ረዳቱን አስከትሎ ወደ ቦታው ሄደ። እዚህ ምን እየሆነ ነው? ጠለቅ ብሎ ጠየቀ። ልጅቷ ቀጥታ ወደ እሱ በመጠቆም እኔ የምፈልገው አንተን ነው ፕሬዚዳንት ትራኦሬ። አይኗን ተመለከተ። እኔን? አዎ ይህንን ጉዞ መቀጠል የለብንም። እዚህ ሁለት ሰዓት ቆያለች። ጸጥታ ሰፈነ። ከዚያም ሁሉም በሳቅ ፈረሱ። አንቺ የመላው ህዝብ ፕሬዚዳንትን ሁለት ሰዓት እዚህ እንዲጠብቁ ትፈልግያለች በማለት አንዱ ጠባቂ ተሳለቀ። ልጅቷ ግን አልሳቀችም። ደግማ በመናገር እባክህ ሁለት ሰዓት ጥብቅ። ይህን መንገድ አሁን ካለፍክ አትወጣውም። ፕሬዚዳንቱ ፊቱን ቋጥሮ ትንሿ ልጆችን አከብራለሁ፣ ይህ ግን በጣም ፈር የለቀቀ ነው። ለዚች አጋጣሚ ዓመታትን እንጠብቅ ያለው የዛሬው ስብሰባ ለመዝናናት አይደለም፣ ይልቁኑ ለሀገራችን ጥቅም ነው። አሁን መቆም አልችልም ይላታል። ልጅቷ አይን አይኑን እየተመለከተች ጉጉት ያለ ምክንያት በቀን አይበርም። እኔ አላበድኩም እየተጫወትኩም አይደለም። አደጋው በዚህ መንገድ ላይ ነው ያለው መሄድ የለብም አለችው። ፕሬዚዳንት ትራኦሬ በንዴት ዞር አለና ይህ ሞኝነት ነው እያለ ወደ መኪናው ተመልሶ ሲሄድ፣ ልጅቷ እንደገና ጩኸች። በህልሜ አይቻለሁ፣ ትልቅ እሳት፣ መኪኖች እያለቀሱ ሰዎች ይጮኋሉ፣ እና አንተ መሃል ውስጥ ነበርክ። አሁን ከሄድክ መቼም አትመለስም። እባክ ታገስና ጠብቅ አለችው። ጠባቂዎቹ ተሸክመው ሊወስዳ ሲሄዱ ነገር ግን የሆነ ነገር ፕሬዚዳንቱን አቆመው። ወደ ኋላ አያት። አሁን አይኖቿ በእንባ ተሞልተው ትናንሽ እጆቿ እየተንቀጠቀጡ ነበር፣ ግን አሁንም ልክ እንደ ተራራ ተገጥራ ቆማለች። ፕሬዚዳንቱ ከውስጡ በማዘን ወደ እሷ ተመልሶ ሄደና በእሷ በኩል ከእግሩ ጎንበስ ብሎ ማነሻ አንቺ አላት። ተስፋ እባላለሁ ብላ በችግችግታ ተናገረች። አባት የለኝም እናት የለኝም። እኔ ካረጀው ከዛፉ ስር ነው ምተኛው። ነገር ግን ይህንን በልሜ ስላየው አንተን ማስቆም አለብኝ። ፕሬዚዳንት ትራውሬ በድጋሚ አይኖቿን ተመለከተ። እርግጠኛ ነች፣ ፈርታለች፣ ግን እየዋቸች አትመስልም። ተነስቶ ወደ ጠባቂዎቹ ዞረ። ጉዞውን ሰርዙ፣ እዚህ ለሁለት ሰዓታት ያህል እንቆያለን አለ። ጌታዬ? ሁሉም በድንጋጤ ጠየቁ። ቁምብ ያለው ብሎ ትራውሬ ጮኸ። በአምስት ዓመቷ ምክንያት ብቻ እዚያው፣ አጃቢዎቹና መኪኖቹ ከዛፎቹ ስር ይቆማሉ። ፕሬዝዳንቱ በመኪና ውስጥ ተመልሶ ይቀመጣል። ማንበቡን ትቶ ወደ ተዘጋው መስኮት እያየ አብጄ መሆን አለበት ለራሱ ቀስ ብሎ እየተናገረ ግን የሆነ ነገር ውስጤ ትክክል እንደተናገረች ይነግረኛል አለ። ሁለት ሰዓቱ መቁጠር ጀመረ። ፀሐይ አሁን ላይ በከባዱ ቃጠልዋ እየባሰ የጥቋቁር መኪኖችን ኮፈን እየመታ ነበር ሰዓቱ ልክ እንደታመመ ቀንድ አውጣ ቀስ ብሎ እየሄደ ነው ፕሬዚዳንት ትራውሬ አይኖቹን ሰዓት መቁጠሪያው ላይ ተክሎ እያየ ነበር ሰላሳ ደቂቃዎች አለፉ ፕሬዚዳንቱ አሁን ላይ ትዕግስቱ እያለቀ ነው ስልኩ ጮኸ ረዳቱ ከዓለም አቀፍ የቢዝነስ ቡድን የመጣለትን ጥሪ አንስቶ ሲያናገር ስልኩን ይነጥቀዋል ሀሎ የውጭ ሀገር ሰው ድምፅ በሹልና በቀጥታ መጣ ክቡርነትዎ አሁንም እየመጡ ነው። ይህ መዘግየት ክብር የጎደለው እየሆነ ነው። በሚቀጥሉት ዘጠና ደቂቃዎች ውስጥ እርስዎን ካላየን ፍላጎት እንደሌለ ታስበን ይህንን የብዙ ቢሊዮን ዶላር ስምምነት ለሌላ አፍሪካ ሀገር እንሰጣለን። የፕሬዚዳንት ትራውሬ ፊት ተጨማደደ። እባካችሁ፣ በመንገዴ ላይ ነኝ፣ ትንሽ ሊዘገይ እችላለሁ፣ በቃ ሲል ስልሳ ደቂቃዎች ቀርተውሃል፣ ከዚያ በኋላ ስምምነቱ ተቋርጧል። ድምፁ አስጠነቀቀ። ጥሪው ተቋጨ። ዘበኞቹ ግራ በመጋባትና በመናደድ በዙሪያው ተሰበሰቡ። አንደኛው ወደፊት መጣ። ክቡርነትዎ ይህ ይህ ምንድን ነው ይህ የግድያ ዝግጅት ነው። ያቺ ልጅ እንድትዘገይ በጠላቶች ተልካ ቢሆን ሲል፣ ሌላው ደግሞ መጥፎ ነገር ሳይፈጠር አሁኑኑ ከዚህ ቦታ እንንቀሳቀስ። አንተ ፕሬዚዳንት ነህ፣ በጎዳና ልጅ ቁጥጥር ስር መሆን የለብህም አለ ፕሬዚዳንቱ መንጋጋውን እየጨመቀ ነበር፣ በውስጡ እየተቃጠለ ነው። እንደገና ከመኪና ወርዶ ሰማዩን እያየች በመንገድ ዳር በጽሞና ወደ ተቀመጠችው ትንሽ ልጅ ቀረበ። አንቺ አሁን ደክሞኛል፣ መሄድ እፈልጋለሁ ብሎ ጮኸ። ተስፋ በዝግታ ቆማ፣ አሁንም ተረጋጋ፣ እባክህ ጠብቅ አለችው። አይደለም እኔን ለማቆም ምንም መብት የለሽም። በጣም ትንሽ ነሽ፣ ፕሬዚዳንትን ለማዘዝ በጣም ትንሽ ማን እንደሆነ ታስቢያለሽ ብሎ ጮህባት። ጠባቂዎቹ ይመለከቱ ነበር፣ ረዳቱም እየተመለከተ ነበር። በዛፎች ውስጥ ያሉ ወፎች እንኳን ዝም ያሉ ይመስላሉ። የፕሬዝዳንት ትራውሬ ድምፅ ወደ መራራ ድምጽነት ተቀየረ። በመጀመሪያ አንቺን በመስማቴ ራሱ ራሴን እወቅሳለሁ። እኔ የኃይልና የጥበብ ሰው ነኝ። በህልም ምክንያት ለመቆም እንዴት ሞኝ ሆንኩኝ። ተስፋ ሳትደነገጥ አይኑን ተመለከተችው። በረጅሙ ተነፈሰች። ከዛ ሁሉም ሰው እንዲቀዘቅዝ የሚያደርግ ነገር ተናገረች። አንበሳ እንኳን ሰንጋው ለመሮጥ ፈቃደኛ ካልሆነ ቆም ይላል ብላ ዝም አለች። ነፋስ በዛፎች ውስጥ ቀስ ብሎ ነፈሰ። ምን ምን ማለቶች ነው? ፕሬዚዳንቱ ቀስ ብሎ ጠየቀ። ተስፋ ወደፊት ሄድ ብላ፣ አንተ አንበሳ፣ ጠንካራ፣ ኃይለኛ የምትፈራነ ነገር ግን አንዳንድ ጊዜ አደጋ እንደ መብረቅ አይመጣም፣ ልክ እንደማይሮጥ ሰንጋ በጽሞና ይመጣል። አንበሳውም ሲያጠቃ ወጥመድ ውስጥ ይወድቃል ስትል የፕሬዚዳንቱን ልብ ነካችው። ድምጿን አለስልሳ ግን እያስጠነቀቀች ቀጠለች። ትንሽ ማስጠንቀቂያ ለመስማት ፈቃደኛ ያልሆነ ትልቅ ሰው በመቃብሩ ውስጥ ከፍተኛ አሰቃቂ ጭወት ይሆንበታል አለች። ከጠባቂዎቹ አንዱ በሹሹክታ ይህች ልጅ ተራ ልጅ አይደለችም ብሎ ተናገራ። ፕሬዚዳንት ትራውሬ አከርካሪው ላይ ቅዝቃዜ ተሰማው። ዙሪያውን ተመለከተ። ምንም ስህተት ያለበት አይመስልም፣ ነገር ግን ከውስጡ የሆነ ነገር መንቀጥቀጥ ጀመረ። ተስፋ አጎንብሳ ወደ እግሯ ተመለከተች እና ውሸታም በሆን ኖሮ እዚህ ፀሐይ ላይ ያለ ምግብ ያለ ጫማ እቆም ነበር። ምንም ነገር የለኝም፣ ነገር ግን ይህ ማስጠንቀቂያ አለኝ እና ሰጥቼ ያለሁ አለች። ፕሬዚዳንቱ ቀስ ብሎ ወደ ኋላው ተመለሰ። ትንፋሹ ተለውጧል። ወደ ጠባቂዎቹ ዞረና እንጠብቃለን። በሙሉ ቁሙ፣ አለ። በዚህ ጊዜ ማንም አልተከራከረም። ተበታትነው አካባቢውን መጠበቅ ጀመሩ። አንዳንዶቹ ከዛፎቹ ስር ሲቀመጡ፣ ጥቂቶች ደግሞ ቆሞ የጦር መሳሪያዎች ተዘጋጅተዋል። ሌሎች ደግሞ ከጥይት ጠንከር ያሉ ምሳሌዎች ስላላት እንግዳ ልጅ እርስ በእርሳቸው በሹክሹክታ መነጋገር ጀመሩ። ፕሬዚዳንቱ መኪና ውስጥ በጽሞና ተቀመጠ። ልቡ ከብዶት ነበር። አእምሮ አልተረጋጋም! እንደገና መስኮቱን ሲመለከት ተስፋ አሁንም ድንጋዩ ላይ ተቀምጣ ከሰማይ የሚወድቅ ነገር እንደሚጠብቅ ሰው ወደ ሰማይ እያየች ነበር። መቀመጫውን ተደግፎ አይኑን ጨፍነዋል። የመጨረሻው ምሳሌዋ እንደ ደወል በጭንብላት ውስጥ አስተጋባ። ትንሽ ማስጠንቀቂያ ለመስማት ፈቃደኛ ያልሆነ ትልቅ ሰው በመቃብሩ ውስጥ ከፍተኛው ጩኸት ይሆንበታል። ሁለት ሰዓታት አለፉ። የፕሬዚዳንቱ ኮንቮይ አሁንም በመንገድ ዳር በረጃጅም ዛፎች ጥላ ቆሞ ነበር። ሁሉም ሰው ተጨናነቀ። ጠባቂዎቹ በንቃት ቆሞ፣ አሁን ላይ ማንም እየሳቀ አልነበረም። ማንም የቸኮለ አልነበረም። ሁሉም አይኖች ተስፋ ወደ ምትባል ትንሽ ልጅ ይመለከቱ ነበር። በእሷ ምክንያት ሙሉ የፕሬዚዳንት ጉዞ ቆመ። ፕሬዚዳንት ትራኦሬ በመኪና ውስጥ በዝምታ ተቀምጠዋል። ተስፋ የመጨረሻውን ምሳሌ ከተናገረች በኋላ አልተናገረም። ልቡ ደንግጧል። ጥርጣሬና ሀሳብ በአእምሮ እንደ ጥላ ይጨፍራሉ። ከዚያም የስልክ ጥሪ መጣ። ረዳቱ ስልኩን አነሳና በቀዘቀዘ ትንፋሽ ጌታዬ፣ አለ። ድምፁ እየተንቀጠቀጠ፣ ከብሔራዊ የድንገተኛ አደጋ ቡድን ነው። ፕሬዚዳንቱ በፍጥነት በድምፁ ማጉያ ላይ አስቀምጡታ፣ አለ። በድንጋጤና በሐዘን የተሞላ ድምፅ ከስልኩ በኩል ይሰማል። ክቡርነትዎ ከመንገዶ አርባ ደቂቃ ብቻ ቀደም ብሎ ከባድ አደጋ አጋጥሟል ሲል ኮንቮዩ አጃቢ ሁሉ ዝም አለ። ፕሬዝዳንቱ ምን እንደተፈጠረ በትክክል ንገሩን ሲል ጠየቀ። ጌታዬ፣ አንድ ቤንዚን የጫነ መኪና በአውራ ጎዳናው ሲሄድ ፍሬን መቆጣጠር ተስኖ ተጋጭቶ ፈነዳ። እሳቱ ከኋላውና ከፊት ለፊቱ ከሚጓዙ ከአርባ በላይ መኪኖች ላይ ወዲያውኑ ተዛመተ። አውቶቢሶች፣ መኪናዎች፣ ብስክሌቶች፣ ሁሉም በእሳት ነበልባል ጠፍተዋል። እዚያው ከአንድ ሰዓት በፊት እናንተ በምታልፉበት ጊዜና ቦታ ነው የተከሰተው አለ። ሁሉም ተነፈሰ። የአደጋ ጊዜ ቡድኑ ቀጠለ፣ ጌታዬ አንድም ሰው አልተረፈም፣ ሁሉም ተሳፋሪዎች፣ ሹፈሪዎችና መንገደኞች ሞተዋል አለ። በጠባቂዎቹ አይን እንባ ፈሰሰ። ረዳቱ ስልኩን ጥሎ መሬት ላይ ተቀመጠ። ፕሬዚዳንት ትራኦሬ ቀስ ብሎ ከመኪናው ወጣ። እግሮቹ ደክመው ፊቱ ገርጥቶ ነበር። ተስፋን ተመለከተ። እሷ አሁንም እዚያው ድንጋይ ላይ በጸጥታ በዝምታ ምንም ነገር እንዳልተፈጠረ ተቀምጣለች። ግን የሆነ ትልቅ ነገር ተከስቷል። በህልም እንዳለ ሰው ቀስ ብሎ ወደ እሷ ተራመደ። ጠባቂዎቹ ከኋላው በጽሞና ተከተሉት። እሷ ላይ ሲደርስ በአንድ ጉልበቱ ተንበርክኮ፣ የአንድ ሀገር ፕሬዝዳንት በባዶ እግሯ ባለች ትንሽ ልጅ ፊት ተንበርክኮ እሷን እያየ በሽሹክታ ሕይወቴን አዳንሻላት። ተስፋ ቀና ብላ አየችው። እኔ አይደለሁም ይልቁኑ የተሰጠኝ ህልም ነበር። ራሱን ነቀነቀ። ችላ ልትሉ ትችላላችሁ በጫካ ውስጥ መቆየት ትቺ ነበር፣ ነገር ግን ወጥተሽ በሚንቀሳቀሱ መኪኖች መሀል ሰው ሁሉ ከሚፈራኝ እኔ ፊት ቆመሻል ሲላት እኔም እፈራለሁ፣ ስትል በፀጥታ መለሰች። ነገር ግን እኔ ባልናገር የሚፈጠረውን ነገር የበለጠ እፈራለሁ አለችው። ፕሬዝዳንቱ አንገቱን ደፍቶ በአንቺ እድሜ ያሉ ስንት ልጆች ይህን ያደርጉ ነበር። ጠባቂዎቹ ከአይኖቻቸው እምባ እየፈሰሰ ነበር። ረዳቱ ለሌላ ዘበኛ በሹክሹክታ እሷ ተራ ሴት አይደለችም፣ ይህ መለኮታዊ ነው አለ። ፕሬዚዳንት ትራኦሬ የተስፋን ትንሽ እጅ በትልቁ እጁ ያዘና በአይኑ እምባ እያነባ ተመለከታት። ተስፋ ከዚህ ቀን ጀምሮ ስምሽ ተስፋ ብቻ አይሆንም፣ የኔ ተስፋ ይሆናል፣ መሪዋን ያዳነች የቡርኪና ፋሶ ተስፋ። ኮንቮዩ አጃቢው እንደገና ተንቀሳቀሰ፣ ነገር ግን በዚህ ጊዜ በዝግታና በሀሳብ ነበር። ወደ ዋና ከተማው የሚመልሰው መንገድ የተለየ ጸጥ ያለ ከባድ ስሜት ነበረው። ጠባቂዎቹ አሁንም በመኪናቸው ውስጥ ተቀምጠዋል። ረዳቱ በመስኮቱ ላይ ትኩር ብሎ ተመለከተ። ሁሉም ሰው ተመሳሳይ ነገር እያሰበ ነበር። ያቺ ትንሽ ልጅ ባትኖር ኖሮ ዛሬ ሞተ ነበር። ተስፋ ከፕሬዚዳንት ኢብራሂም ትራኦሬ በኋላኛ ወንበር አጠገብ ተቀምጣለች። ጭንቅላቷ ላይ ለስላሳ ትራስ ተደግፋ፣ ትናንሽ እጆቿን በጭኗ ላይ አስቀምጣ ዛፎቹ ሲያልፉ በመስኮት ተመለከተች። በመጨረሻ የፕሬዚዳንት ቪላ ቤት ሲደርሱ በሩ ተከብቶ፣ ኮንቮዩ ገባ። የቤተ መንግስቱ ሰራተኞች ፕሬዚዳንቱን ለመቀበል እየሮጡ መጡ ነገር ግን ፕሬዚዳንቱ የሴት ልጅ እጅ ይዞ ሲመለከቱ ተደናገቱ። ማንም ስለ ጉዳዩ ደፍሮ ለመጠየቅ አልደፈረም። ከቤተ መንግስት ውስጥ ፕሬዚዳንቱ የአስቸኳይ ጊዜ ስብሰባ ጠራ። ከፍተኛ ባለስልጣናቱ፣ የሚዲያ ቡድን፣ ጠባቂዎቹና ረዳቶቹ በሙሉ በታላቅ አዳራሽ ተሰበሰቡ። ተስፋ ያንኑ የተቀደደ ቀሚስ ለብሳ ፊቷ ደግሞ እግሮቿ አቧራ ለብሰው ከጎኑ ቆማለች። ክፍሉ ጸጥ ብሏል። ከዚያም ፕሬዚዳንቱ ወደፊት ሄደ። ሁሉም ሰው የሚያደርገውን እንዲያቆም እፈልጋለሁ ሲል በጥብቅ ተናገረ። እኔ የምለው ፖለቲካ አይደለም፣ የመንግስት ስራ አይደለም፣ ለካሜራዎች አይደለም፣ የህይወትና የሞት ጉዳይ ነው። ሁሉንም ተመለከተ። ዛሬ በጣም አስፈላጊ ወደሆነ ስብሰባ እየሄድኩ ነበር። ለሀገራችን በቢሊዮን የሚቆጠር ገንዘብ ሊያመጣ የሚችል ስብሰባ ለረጅም ጊዜ ስጠብቀው ነበር ኮንቮይ ያለ ችግር ይንቀሳቀስ ነበር። ሁሉም ነገር ደህና ነበር። ከዚያም በድንገት አንዲት የአምስት ዓመት ወላጅ አልባ ልጅ ከጫካ ወጥታ ከሚንቀሳቀስ ኮንቮይ ፊት ቆመች። ፕሬዚዳንቱ በቀስታ ጠረጴዛውን ነቀነቁ። እንድንቆም ነገረችን። ሁለት ሰዓት መጠበቅ አለብን አለች። አለም እናትም እሷን ለማባረር ሞከረን እምቢ አለች። ወደፊት ብሄድ አትመለስም አለችኝ። በእንዲህ ያለ ድፍረት ጥንካሬ እውነትን ተናገረች። በብስጭትና በጭንቀት እሷን እዚያው ትቻት ሄድኩ፣ ነገር ግን በቃሏ ውስጥ የሆነ ነገር በተለይም ምሳሌዎቿ መንፈሴን አናወጠ እና በጽሞና አዳመጥኩት። ወደ ተስፋ ዞሮ እጁን ትከሻዋ ላይ አደረገ። ከሁለት ሰዓታት በኋላ ዜናውን ሰማን። ለማለፍ በፈለግነው መንገድ ላይ የቤንዚን ታንከር ወድቆ ፈነዳ። በቃጠሎ ከአርባ በላይ መኪኖች ተይዘዋል። ማንም አልተረፈም። ባንቆም ኖሮ እኔ፣ ጠባቂዎቼ፣ ረዳቴ፣ ቡድኔ በሙሉ አሁን በሞትን ነበር። ዝምታ ክፍሉን እንደ ከባድ ጭጋግ ሞላው። የአንዳንድ ሰራተኞችም በጉንጫቸው ላይ ወረደ። ከጠባቂዎቹ አንዱ በግልጽ ማልቀስ ጀመረ። በክፍሉ ውስጥ ያሉት በጣም ጠንካራ ሰዎች እንኳን ተነክተዋል። ፕሬዚዳንቱ አይናቸውን ጠርገው እንደገና ተስፋን ተመለከቱ። ይህች ትንሽ ልጅ ሁላችንንም አዳነች። የአንድ ሀገር ብሔር ፕሬዚዳንትን አዳነች። ሰዎቹን አዳነች። እሷም ያለ ጫማ፣ ያለ ምግብ፣ ያለ ቤተሰብ አድርገዋለች። ሆኖም የእሷ ድምፅ በእኛ ኮንቮይ ላይ ከነበሩት ሁሉ የበለጠ ያስተጋባ ነበር። ወደ ክፍሉ ዘወር ብሎ አጥብቆ እንዲህ አለ። ከዛሬ ጀምሮ ወላጅ አልባ አይደለችም፣ ልጄ ነች፣ ሴት ልጄ ነች። ስሟ ተስፋ ይባላል። በዚህ ቤተ መንግስት አሳድጋታለሁ፣ አስተምራታለሁ፣ እጠብቃታለሁ፣ እናም የምትፈልገውን ሁሉ አድርግላታለሁ። ሰራተኞቹ በደስታ ጮሁ። ተስፋ በጸጥታ እዚያው ቆመች፣ እንባዋ በጉንጫ ላይ ይወርዳል። እንደዚህ ታቅፋ አታውቅም። የሴት ጀግና ተብላ አታውቅም። ፕሬዚዳንቱ በእቅፉ አስገብቷት፣ ይህች ልጅ ብቻ አይደለችም፣ እሷ የሀገር ሀብት ናት፣ ለሁላችንም የምታስፈልገን ተስፋ ነች አለ። ውድ ተመልካቾቻችን ቪዲዮውን ከወደዳችሁት ሰብስክራይብ ማድረግን አይርሱ። ላይክ ሼር በማድረግ ለጓደኞቻችሁ ያካፍሉ። ስለተመለከቱ እናመሰግናለን። እሺ ተመልካቾቼ፣ ለዛሬ የነበረኝ መረጃ ይህን ይመስል ነበር። ቻናሉ የእናንተ በመሆኑ ቪዲዮውን በተመለከተ ያሻችሁን አስተያየት ኮመንት ላይ አስቀምጡ። ቪዲዮውን ሼር፣ ሰብስክራይብ እና ላይክ በማድረግ የቻናሉ ቤተሰብ ይሁኑ። ቻው፣ አመሰግናለሁ።